ኢትዮጵያና የአውሮፓ ህብረት የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት የበለጠ ማጠናከር እንደሚገባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአውሮፓ ህብረት የውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይሞን ሞርዱ ጋር በጽህፈት ቤታቸው ተወያይተዋል። ሚኒስትሩ በኢትዮጵያና አውሮፓ ህብረት መካከል ያለውን ግንኙነት የበለጠ ለማጠናከር በየጊዜው ምክክር ማድረጉ ጠቃሚ መሆኑን በውይይቱ ላይ አንስተዋል። ዶክተር ጌዲዮን የኢትዮጵያና የአውሮፓ ህብረት እንደ አውሮፓውያን አቆጣጠር 2016 የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት መልሶ ማጠናከር እንደሚያስፈልግም ጠቅሰዋል። መረጃውን ያገኘነው ከውጭ ጉዳይ ሚኒስቴር ነው። ኢትዮጵያና ኦስትሪያ ለረጅም ጊዜያት ያት የቆየውን የልማት አጋርነታቸውን የበለጠ ለማጠናከር እንደሚሰሩ አስታወቁ። የገንዘብ ሚኒስትር ዴታ ሰመሪታ ሰዋሰው በኢትዮጵያ የኦስትሪያ አምባሳደር ዶክተር ሲሞን ናፕንና ና የኤምባሲው ካውንስለር ማይክል ፊንክን በጽህፈት ቤታቸው ተቀብለው ውይይት አድርገዋል። ውይይቱ ሁለቱ ሀገራት ባላቸው የልማት ትብብር የሁለትዮሽ ና የባለብዝሃ ወገን ግንኙነት ላይ ያተኮረ ነው። ሀገራቱ በዲፕሎማሲ ማዕድን፣ ቱሪዝም፣ ትምህርት፣ ኢኮኖሚ ና ኢንቨስትመንትን ጨምሮ በተለያዩ ቁልፍ መስኮች ላይ ያላቸውን ትብብር የበለጠ አድማሱን ለማስፋት ማጥፋት በሚቻልበት ሁኔታ ላይ መክረዋል። የገንዘብ ሚኒስትር ዴኤታ ሰመረታ ሰዋሰው የኦስትሪያ የግሉ ዘርፍ በኢትዮጵያ ያለውን ኢንቨስትመንት ተሳትፎ በማሳደግና የቢዝነስ ፎረሞችን በማካሄድ የሀገሪቱን የኢኮኖሚ ትብብር ማጠናከር እንደሚገባ አመላክተዋል። በውይይቱ ላይ የተሳተፉ የኦስትሪያ ልዑካን ቡድን ለኢትዮጵያ ኢኮኖሚ ሪፎርሞች ድጋፉን ሰጥቷል። መረጃው የገንዘብ ሚኒስቴር ነው። ዘመናዊ ቴክኖሎጂዎችን በመጠቀም የምርት ብክነትን በመቀነስ የዜጎችን የምግብ ዋስትናና ዘላቂ ልማት ለማረጋገጥ ትኩረት መደረጉን የግብርና ሚኒስትር ዴታ ዶክተር መለስ መኮንን ገለጹ። የምርት ብክነትን ለመከላከል ከሰብል ስብሰባ ጀምሮ ምርቱ ጥቅም ላይ እስከሚውል ድረስ ዘመናዊ አስተራረሶችን የመከተል ሂደቶች ተግባራዊ እየተደረጉ መሆኑንም ጠቁመዋል። የግብርና ሚኒስትር ዴታ መለስ መኮንን የምርት ብክነትና ብክለትን ለመከላከል እየተሰራ ይገኛልን ብለዋል። ከእርሻ እስከ ጉርሻ ባለው ሂደት ብክነትን መከላከል እንደሚገባ ጠቁመው በእነዚህ ላይ ልዩ ትኩረት ሰጥቶ መስራት ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ እንዳለው ገልጸዋል። ይህም የዜጎችን የምግብ ዋስትናና ዘላቂ ልማት በማረጋገጥ ሂደት ውስጥ አይነተኛ ሚና እንዳለውም ሚኒስትር ዴታው ተናግረዋል። መንግስት ምርታማነትን ለማሳደግ በሰጠው ትኩረት የግብርና ሜካናይዜሽንን ማሳደግ፣ የግብዓት አቅርቦቶችን ማስፋት ላይ ከፍተኛ ትኩረት መስጠቱን ጠቁመዋል። መረጃው የኢትዮጵያ ዜና አገልግሎት ነው።